ኤርትራ የኢትዮጵያ መንግስት ወደቦችን ለመቆጣጠር እየተንቀሳቀሰ ይገኛል ስትል ክስ አቀረበች። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ላይ የተለመደውን ክስ በትናንትናው ዕለት በድጋሚ አቅርቧል። ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች ትገኛለች ሲልም በመግለጫው ከሷል። ባለፉት ጥቂት ቀናት ለተባበሩት መንግስታት፣ ለበርካታ ሀገራት ኤርትራ ሉዓላዊ ግዛቴን ጥሳለች የሚል ስሞታ ማስገባቷን ያነሳው መግለጫ ይህ እንቅስቃሴ የዲፕሎማሲያዊ ዘመቻ እንደሆነም አስረድቷል። ጨምሮም የኢትዮጵያ መንግስት ባለፉት ሁለት ዓመታት የኤርትራ ወደቦችን ለመቆጣጠር እየተንቀሳቀሰ ይገኛል ሲልም ከሷል። በውዴታም ሆነ በግዴታ ወደቦችን ለመውሰድ ቅስቀሳ ሲደረግ መቆየቱን ያወሳው መግለጫው አክሎም ከቃላትም ባለፈ የኢትዮጵያ መንግስት የጦር መሳሪያዎችን ሲገዛም ቆይቷል የሚል ክስ አቅርቧል። እነዚህ ቀስቃስ ድርጊቶችን በትዕግስት ማለፉን ገልጾም ኤርትራ በአልጀርስ በተላለፈ የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለች እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለም አስረድቷል። በመግለጫው በመጨረሻም ኢትዮጵያ የጎረቤቷ ሉዓላዊነት መሬትና ባህር በር ለመውሰድ የምታደርገው ህገወጥ ጥረት ምኞት ነው ብሏል። ይህ የኤርትራ መንግስት ክስ የተለመደና በተደጋጋሚ ጊዜ የቀረበ ሲሆን በቅርቡም ተመሳሳይ ክስ ቀርቦ ነበር። እነዚህ ተደጋጋሚ ክሶች እየተሰሙ ያሉት የኢትዮጵያ መንግስት የኢትዮጵያ ሉዓላዊና ታሪካዊ የሆኑ ወደቦችን መመለስ አለባቸው እንዲሁም የባህር በር የማግኘት ጉዳይ በተመለከተ አቋሙን ባሳወቀበት ወቅት ነው። የባህር በርና የአሰብ የባለቤትነት ጥያቄ ጉዳይ ይበልጥ ያጦዘው የኢትዮጵያና የኤርትራ መሪዎች ግንኙነት መሻከሩ በግልጽ በሚነገርበት በአሁኑ ወቅት በኤርትራና በትግራይ ክልል አዋሳኝ ድንበር አካባቢዎች ነዋሪዎች ከሰሞኑ የህዝብ ለህዝብ ግንኙነት ማድረጋቸውም ተነግሯል። ዛላምበሳ ውስጥ የሰላም የተባለ መረሃ ግብር የተካሄደው ባለፈው እሁድ ሰኔ 15 ቀን 2017ም ነበር። በተመሳሳይ ከዛላምበሳ ግንኙነት አንድ ሳምንት ቀደም ብሎም በትግራይ ክልል ራማ በኩል በኤርትራ ዋሳኝ አካባቢ የሚገኙ ነዋሪዎች መረሃ ግብርም አድርገዋል። በአዲስ አበባ ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው ወንጀለኛ በ21 ዓመት ጽኑ እስራት መቀጣቱ ተነገረ። በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ አስር ለገሃር ተብሎ ከሚጠራ አካባቢ ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው ወንጀለኛ በ21 ዓመት ጽኑ እስራት መቀጣቱን የአዲስ አበባ ፖሊስ አስታውቋል። ተከሳሽ ጌቱ መስፍን የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ከረፋዱ አራት ሰዓት ከ30 ኖህ ሪል ስቴት ከሚሰራው ህንፃ 16ኛ ጅምር ፎቅ ላይ መሆኑንም ፖሊስ አስታውቋል። ሟች ሀጂብ ያሲን የተባለው ግለሰብ ከኖፍሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ እንደሆነ ፖሊስ ገልጾ ነሐሴ 27 ቀን 2014 የዘወትር ስራውን ለማሰራት ሰራተኞችን ወደየስራቸው አሰማርቶ እንደነበርም አስታውቋል። በዚህም ተከሳሹ ሟች የነበረበትን ቦታ ጭር ማለቱና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዝ ከልክልህኛል በሚል ምክንያት በተፈጠረ አለመግባባት ሟችን ስራ እየሰራ ባለበት አስራ ስድስተኛ ፎቅ ላይ በፌሮ ብረት ግንባሩን በመምታት አንገቱን በሽቦ ገመድ በማነቅ በማሰር ሕይወቱ እንዲያልፍ ማድረጉን ነው ፖሊስ የገለጸው። ሟችን ህይወቱ እንዲያልፍ ካደረገ በኋላም ከህንፃው ተሸክሞ በማውረድ የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስከሬኖን በመጣል ከአካባቢው መሰወሩንም ፖሊስ አስረድቷል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስም የምርመራ ክትትሉና የክትትል ኦፕሬሽን ቡድንን በማዋቀርና በማቀናጀት ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሽ ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነገሌ ላይ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያም ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከቱ የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱም የፌዴራል ከፍተኛ ፍርድ ቤት ልደታ ምደብ ሁለተኛ ግድያና ከባድ ወንብድና ወንጀል ችሎት በ21 ዓመት ጽኑ ስርዓት እንዲቀጣ እንደተወሰነበት ከአዲስ አበባ ፖሊስ ያገኘ ነው መረጃ ያመለክታል። ከአንድ ወር በኋላ ባህር ዳር ትደርሳለች የተባለችው እና ከጅቡቲ የተነሳችው ጀልባ ጉዞ የተጓተተው በተለያዩ ምክንያቶች እንደሆነ ተገለጸ። ከጅቡቲ ወደብ ተነስታ የየብስ ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሹ ልጅ ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አስታውቋል። ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ ሁለትና ሌላ መለስተኛ እቃ ጫይን ጀልባ ከቻይና ተነስተው ጅቡቲ ዶራሌህ ወደ መድረሳቸው የተገለጸው ባለፈው ዓመት መጋቢት 23 ነበር። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ ሁለት ከ500 በላይ ኪሎ ሜትሮችን አቆራርጣ ጣና ሐይቅ በሚገኝበት ባህር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎ ይጠበቃል። በኢትዮጵያ የመጀመሪያዋ ትልቅና ዘመናዊ ጀልባ እንደሆነች የተነገረላት ጣናነሽ ሁለት በደረሰችባቸው ከተሞች አቀባበል ሲደረግላትም የሚያሳዩ ተንቀሳቃሽ ምስሎችም ተጋርተዋል። ሆኖም ጀልባዋ በየብስ ጉዞ ላይ ረዥም ጊዜ ማሳለፏና በቀን ውስጥ በጣም ውስን ርቀት መጓዟ እንዲሁም ጀልባዋን ለማጓጓዝ ሌላ አማራጭ አለመኖሩ በርካቶች ዘንድ ጥያቄዎችን አስነስቷል። ከዚህ ባለፈ ጀልባዋን ለማሳለፍ በሚደረጉ ጥረቶች ምክንያትም በርካታ መሰረተ ልማቶች ላይ ጉዳት በመድረሱ ነዋሪዎች መብራትና ውሃን ጨምሮ ከተለያዩ አገልግሎቶች መስተጓጎላቸውን ሲገልጹም ነበር። ይህንምን በተመለከተ ምላሽ የሰጡት የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ሚኒስቴር የኮሚኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ጀልባዋ ግዙፍ ከመሆኗ ጋር በተያያዘ ጉዞዋ በጥንቃቄ ማድረግ ስለሚያስፈልግ፣ እንዲሁም በየቦታው በድልድዮች ምክንያት በሚገጥማት እንቅፋት ተቀያሪ መንገዶችን ለማመቻቸት መንገድ ለመጥረግና የኤሌክትሪክ መስመሮችን ለማንሳት በሚደረግ ሂደት ምክንያት ጉዞዋ መጓተቱንም ገልጸዋል። የጀልባ መገጣጠሚያ ፋብሪካም ሆነ ብቁ ባለሙያዎች የሉም ያሉት አቶ ደምሰው የኤሌክትሪክ ሥርዓቷና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላት ጥምረት የሚፈልግ በመሆኑ ሌሎች አማራጮችን መጠቀም አልተቻለም ማለታቸውንም ቢቢሲ ዘግበዋል። ጣናነሽ ሁለት ጀልባ 150 ሜትሪክ ቶን ክብደት እና 38 ሜትር ርዝመት ያላት ሲሆን 188 ሰዎችንም የመያዝ አቅም እንዳላት ተገልጿል። የኬንያ መንግስት ከሰሞኑ ተቃውሞ የመፈንቅለ መንግስት ሙከራ ነው አለ። የኬንያ የአገር ውስጥ ጉዳይ ሚኒስትር ከትናንት በስቲያ በመላ አገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ሲሉ ተናግረዋል። ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገሳም አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉ አስር ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄዱ ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመቶች የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩ ቁልፍ የመንግስት ተቋማትና ቢሮዎችም በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ ዘጠኝ ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህ ውስጥ አምስቱ ሰብሮ በመግባት አምስት የጦር መሳሪያዎች ተሰርቀዋልን ብለዋል። ከዚህም በተጨማሪ ንብረታቸው የፖሊስና የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውንም ሚኒስትሩ ገልጸዋል። ሙርኮሜ አክለውም በተቃውሞ በትክክል የደረሰው ጉዳትና የጥቃቱ ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በተቃውሞው የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉ በጥይት ተመትተው ነው ሲል የኬንያ መንግስት ወቅሰዋል። ትራምፕ የጠቅላይ ሚኒስትር ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሙስና የተከሰሱትን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻት ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩስ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ላይም አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉቦ በማጭበርበርና እምነትን በመጣስ የተመሰረተባቸው ክስ የፍርድ ሂደት አምስት ዓመታትን አስቆጥሯል። ጠቅላይ ሚኒስትር ኔታንያሁም የቀረቡባቸውን ክሶችም አስተባብለዋል። ጠቅላይ ሚኒስትሩ ትራምፕ ለእኔ ላደረግክልኝ ድጋፍ፣ እንዲሁም ለእስራኤል ላደረግከው ታላቅ እገዛ አመሰግናለሁ ሲሉም የምስጋና መልእክታቸውንም አስተላልፈዋል። እስራኤል ለአሜሪካ እገዛ ምስጋና ብታቀርብም የኢራኑ ጠቅላይ መሪ አያቶላህ አሊ ካሜሌ አሜሪካ በኢራን የኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ብለዋል። ካሜኔ ከእስራኤል ጋር ግጭት ከቆመ በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኝም በማለትም ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገራቸው የፈጸመችው ጥቃት የኢራንን የኒክሌር ይዞታዎች ሙሉ ለሙሉ ያወደመ ነው ቢሉም አያቶላህ ግን ይህንን ንግግራቸውን ማጋነን ሲሉትም አጣጥለውታል። አሜሪካ በበኩሏ ጥቃቱ የኢራንን የኒክሌር መርሃ ግብር ያንኮታኮተ ነው በሚለው አቋም እንደጸናችም ትገኛለች። የኢራኑ መሪ ጨምረውም ሀገራቸው በኳታሪ አሜሪካ ጦር ሰፈር ላይ የፈጸመችውን አጸፋ ከፍተኛ ምት ሲሉም ጠርተውታል።